አቤት አቤት አቤት ውበት! አቤት ውበት! ሙሺ እና ብሩክ ሀይሚ ዛሬ እንግዲህ ቀውጠውት በጣም አምሮባቸው በልዩ ቪዲዮ መጠዋል ማለት ነው። ይታደሉታል እንጂ አይታገሉትም። አንዳንዴ ኢትዮጵያ ውስጥ እውነት ለመናገር አብዛኛውን የሚመሰገን ቤተሰብ የለም ይለም። በተለይ ደግሞ የወንድ ቤተሰብ በጣም ከባድ እንደሆነ ነው የምንሰማው የምናየው ነገርና፣ አንዳንድ ደግሞ እንደዚህ እንደ ሀይሚና እንደ ሌሎችም ደግሞ አንዳንድ ሴቶችም አሉ እንደዚህ በባል ቤተሰብ በጣም ተወደው ደስተኛ ህይወት የሚኖሩ ወይም ደግሞ ስኬታማ ህይወትን ሲመሰርቱ እና ያለን ና እንደዚህ አይነት ሴቶችን ደግሞ ስኬታማ ሆኖ ደስተኛ ሆኖ ደግሞ ማየት በጣም በጣም የሚያስደስት ነገር የለም። ከነዛም ውስጥ እንግዲህ ሀይሚነች ዋናኛዋና አንደኛዋ ማለት ይቻላል። በሚወዳት ሰው በሚያፈቅራት ልጅ ቤተሰቦች፣ ወንድሞች፣ በአጠቃላይ በጣም ተወዳጅ ነች። የእውነት ለምን አልፎ ያሉ ሁሉ ለአንድ ቀን ፎቶዋን ያያት ሰው ሁሉ ነው የሚወዳት ሀይሚን እውነት ለመናገር ማለት ነው ና አጠር ያለች መጠን ያለች በቃ ቅመም የሆነች እኔ ቅመም በቃ ቅመም ታቃላችኋ ወጥ የቱንም ያህል ቢጣፍጥ በቃ ቅመም ከሌለው ባዶ ነዋ። እንደዛ ነው፣ ሀይሚም የህይወት ማጣፈጫ ነች። በቃ እንደምነገራችሁ የእውነቴን ና ሀይሚዬ፣ በጣም እድለኛ ነች። እሷን በጣም ስርዓት ያለች ያላት ሴት ነች። ሰው አክባሪ ነች። በዙሪያ በአካባቢዋ ያሉትን ሰዎች በጣም ትወዳለች፣ ታከብራለች። ለሰው ስኬት በቃ ትሮጣለች። የእውነት የምትችለውን ነገር ታርጋለች። ደግ ልብ አላት፣ ቀና አስተሳሰብ አላት። እና ያ ነገሯ ደግሞ እንግዲህ ይበልጥ እንድትወደድ ይበልጥ እንድትከበር ይበልጥ ደግሞ ከሰው ጋር ያላት ቀረቤታ እንዲጨምር አድርጓታል። እና በጣም ይሄ ትልቅ ነገር ነው፣ ትልቅ ጸጋ ነው ፈጣሪ የሰጣት ትልቅ ጸጋ አለ። መወደድ የእውነት ነው ምላችሁና መውደድም መወደድም ትልቅ ጸጋ ነውና ብሩክም በጣም መልካም ወንድ ነው። እና በአጠቃላይ ከወንድሞቹ ጋር ከእናቱ ጋር አጠቃላይ ከፋሚሊዎቹ ጋር እያስተዋወቃት እያግባባት ይገኛል። አባት ባይኖረውም እንግዲህ ያሉትን እያስተዋወቃት ነው የሚገኘው እና ከማስተዋወቅም አልፎ አንዳንዴ አንድ ቀን ሁለት ቀን ተዋውቃችሁ ሁለት ቀን ሶስት ቀን ምሳ ወይ ራት ወይ ደግሞ የሆነ ግብዣ ሊኖር ይችላል። የሆነ ፕሮግራም ላይ ልትታደሙ ትችላላችሁ። ከዛ በኋላ ግን ያኔ በየቀኑ በየጊዜው ቶሎ ቶሎ የመገናኘቱ ነገር አይኖርም ኢትዮጵያ ውስጥ እውነት እንነጋገር ከተባለ። ና ሀይሚና ሙሺ ግን የእውነትም እናትና ልጅ ነው የሚመስሉት የእውነት እንምላችሁና ሙሺ በቃ ሀይሚን በጣም እንድትመጣ ሁሌም እንደምትጠይቃት እንደምትጠራት ሁሌ ሄዳ እንደምታያት ነው የተናገረችው፣ ና ያው በዩትዩብ ባይመጡም አንዳንዴ ነው በዩትዩብ ሙሺን ይዟት የሚመጡት ግን ከካሜራ ጀርባም ሀይሚ ቡታጅራ ስትሄድ እሷን ሳታያት እንደማትመጣ እሷ ቤት በጣም እንደምትመላለስ ነው የተናገረችው ና ልክ እንደ እናት እንግዲህ ያው ልክ የጋሽዬ እንደሚቆጧት እናትየዋ እንደምትቆጣት፣ እና በጣም ጥሩ ነገር እያሳለፉ ነው የሚገኙት። እየመከረቻ ስታጠፋ፣ ጥሩ ነገር ስታደርግም ጥሩ ነገር አደረግሽ እያለች ልክ እንደ ልጅ ታይታ እንግዲህ ደስ የሚል ቆይታን እያሳለፉ ይገኛሉ። ይሄ የመታደል ነው፣ ትልቅነት ነው። የእውነቴ ነው ምላችሁና ብሩክም በጣም እድለኛ ነ። የምር አንዳንዴ በጣም አስቸጋሪ የሚሆነው ኢትዮጵያ ውስጥ ባል የሆነ ልጅ ወደ ቤተሰቡ ልጁን ይዞ ይመጣሉ ማለት የሚወዳትን ሚስት ወይም ደግሞ ፍቅረኛ ይዟት ይመጣልና የሆነ ሰዓት ላይ እሱ ወዷት እስከ ጥግ ድረስ ፈልጓት፣ ግን ቤተሰብ የማይፈቅድበት ጊዜ አለ። በቃ አላደለ፣ አይፈልጉም፣ በቃ እንደዛ አያደርጉም። አይቀበሉትም ቶሎ፣ እሱ እንደወደዳት እሱ እንደፈለጋት አርገው አምነው አይቀበሉም። የሆነ ሰዓት ላይ አይሆንም፣ ይሄ በዚህ ወጣ፣ በዚህ ገባ፣ እንደዚህ ነች ወይ በመልኳ ወይ በአለባበሷ ወይ በፋሚሊዎቿ ወይ በመጣችበት ማንነቷ በጣም በቃ ከፍ ዝቅ አይነት ነገር አለና፣ ያም በጣም በቃ በህይወታቸው አስቸጋሪው ነገር ይሄ ነው። አይቀበሉም በቃ አንዳንዶቹና፣ ከስንት አንድ ነው ስቀው በቃ ልጅ ያመጣት ሚስት ተብሎ ወይም ደግሞ ወንድም ሴትም ከሆነች ልጅ ያመጣችሁ ባል ጥሩ ነው ተብሎ እንትን የሚባለው ና፣ በጣም ብቻ እንዴት ልበላችሁ፣ የእነሱ በጣም የተለየ ነው። ሀይሚና ቡራ በጣም እድለኛ ናችሁ። በቃ እግዚአብሔር በቃ አገናኝቷችኋል፣ አጣምሯችኋል ሁለታችሁም በጣም ጥሩ ስብ እና ያላችሁ በጣም ተወዳጅ የሆናችሁ ለሰው ልጅ ክብር ያላችሁ ሰውን የምትወዱ፣ የምታከብሩ፣ ለራሳችሁም ክብር ያላችሁ ካነጋገራችሁ፣ ካለባበሳችሁ፣ ካአረማመዳችሁ አይቀር በቃ ሳይለንት የሆናችሁ ስርአት ያላችሁ ሰው አክባሪ ናችሁ። በአጭሩና ሁለታችሁን ፈጣሪ ያገናኝቷችኋል። መጨረሻችሁ ደግሞ አእምሮ ለማየት ያብቃል። ሙሺ ደግሞ እድሜዋን ጤናዋን ሰጧት። እንግዲህ በደስታ ኖራ የሀይሜንና የቡራን መጨረሻቸውን መጨረሻቸውን አይታ በሷ ደስተኛ ሆና እንደምትኖር እንግዲህ አልጠራጠርም። ጅማሯቸው እንደምታዩት በጣም በጣም የሚለይ ጅማሮ ነው። መጨረሻው ደግሞ አምሮ ሙሺን በነሱ ደስተኛውና ጥሩ ህይወት እንደሚመሰሩት እንግዲህ ከወዲሁ እየታየኝ ነው። ፈጣሪ ደግሞ ያንን ነገር አድርጎ በቅርቡ ያሳየን እና ውድ ተመልካቾቼ ዛሬ እንግዲህ ሀይሚና ሙሺ እንዲሁም ደግሞ ብሩክ በአንድ አይነት አለባበስ እንደምታያቸው በሽፎን አምረው ደምቀው መጥተዋል። በነገራችን ላይ ኢትዮጵያ ያላችሁ ሰዎች ያው ይህንን ታውቃላችሁ፣ ላልሆናችሁ ግን አንድ ነገር ልንገራችሁ። ኢትዮጵያ ውስጥ አሁን ላይ በጣም ፋሽን የሆነ ልብስ ብታዩት ማለት ነው እንዳለ ከተማውን የሞላው ገጠሩን ከተማውን ሙሉን በቃ ሀገሪቷን የሞላት የሽፎን አይነት ነው። በጣም የሚያማምር አይነት ዲዛይን አለ፣ በጣም የሚያማምር ልብስ አለ በጣም የሚያማምር ከለር አለ። ሁሉም በቃ ለሰርግ ብትሉ ለሆነ ፕሮግራም ምናምን ሽፎን ነው የሚለበሰው። ብታዩት ማለት ነው የእውነት ነው ብላችሁ። እንደውም አረብ ሀገር፣ ዝም ብሎ የማይረባ ልብስ ወጥታችሁ ሰብስባችሁ ምናምን ከምታመጡ እዚህ አገር ብራችሁን ያዝ አድርጋችሁ፣ በጣም ምርካሽ ነው ደግሞ የእውነት ነው። ማሰፊያው ራሱ ጨርቁን ጥሩ ጨርቅ ካገኛችሁ፣ ማሰፊያው በጣም ምርካሽ ነው እና በጣም በቃ በተለይ ለሴቶች ውብ ሆናችሁ መውጣት ትችላላችሁ እና ያልሆነ ያልሆነውን የአረብ ልብስ ጉትት ያለ ቡትት ልብስ ነው የሚኖረው። እውነት ለመናገር ምናልባት ዱባይ ጥሩ ልብስ ሊኖር ይችላል። ከዛ ውጭ ግን የማይሆን ልብስ ይዛችሁ ከምትመጡ አዲስ ኢትዮጵያ መጣችሁ ጥሩ ሽፎን አሰርታችሁ በጣም እንደዚህ እንደነ ሀይሚ እንደምታትሙሽም አዲስ ነው። እኔም ቆይ የተነሳውበት ፎቶ አለ። አንድ ሽፎን አሰርቼ ና በጣም ምርጥ ነው ከምነግራችሁ በላይ ና አብዛኛውን ሳይሆን ያንን ነው እያዘወተረ የሚገኘው ኢትዮጵያ ውስጥ እና በጣም ነው ያማረባቸው። ብሩክም እንግዲህ ከነሱ ለመቀላቀል ከላይ ያለውን አይታችሁታላ፣ ከሀይሚ ልብስ ጋር የሚመሳሰል እንትን ተለጥፎለታል። ና ልብስ ነው ኖርማሊ። ሌላ ጊዜ ማሆን ይህን ነጭ ቲሸርት እንትን ብሎ ከላይ የተለጠፈውን አውጥቶ፣ በሌላ ከለር፣ እሷ ደግሞ ሌላ ሽፎን በሌላ ከለር ብታሰራው ምርጥ ይሆናል ማለት ነው። ና ማች አድርገው ሳያቸው በጣም ነው ደስ ያለኝ፣ አልዋሻችሁም። እና ሙሺ ከምንም በላይ በእናት መወደድ፣ በእናት መከበር፣ በእናት መመረቅ እግዚአብሔርን ይወላችሁ። እናንተ ይዞንም ያህል እኔ ስደት ስኖር ማለት ነው፣ ስደት ለብዙ አመት ስቆይ እግዚአብሔር ይመስገን አሁን ወደ ሀገር ገብቻለሁ። እንደምታውቁት ምታውቁ ሰዎች አላችሁ፣ ለማታውቁት ነው የነገርኳችሁና፣ ያ ሁሉ ጊዜ ስቆይ ማለት ነው በቃ የእናቴ ጸሎት ነበር ሲረዳኝ የነበረው። የእውነት የነምላችሁና፣ እኔ በጣም ደካማ ሰው ነኝ፣ ደካማ የምባል ሰው ነኝ በሃይማኖቴም ደካማ በሁሉ ነገር ደካማ ነው እና ሲረዳኝ የነበረው በቃ የእናቴ አምላክ ነው። እናቴ ምትለምነው አምላክ ነው። እኔን ሲጠብቅኝ ለእናቴ ብሎ ነው የረዳኝ። አምላክ ብዬ ከምንም በላይ አስቀድማለሁ እና እናት የመረቀቻችሁ ሰዎች መጨረሻችሁ አምሮ በጣም የተስተካከለና ጥሩ ሕይወት ነው የምትኖሩት። እውነቱን ስነግራችሁ በጣም በጣም የተስተካከለ ሕይወትና ቡራና ሀይሜም። በእናታችሁ ደስተኛ መሆናችሁ እሳቸውንም እንግዲህ በእናንተ ደስተኛ ሁና እያየናት ነው የምንገኘው ና ምንሌላችሁ ፈልጌ ነው በቃ ሁሌም ተመረቁ። በእናታችሁ የእናታችሁን ክፉ የእናታችሁን መከፋት አያሳያችሁ መቼም ቢሆን ማለት ነውና እናት እናት ናት። ለሙሺም ደግሞ ረዥም እድሜና ጤና ይስጣት። በጣም ምርጥ ቤተሰብ ነው ያለው፣ የእውነት ስርአታቸው ራሱ ደስ ሲል። ትናንትና ብሩክ ሊደበድበው ነበረ መለኛው አይታችሁ ከሆነ ማለት ነው ሀይሚ አጠጣኝ አሰከረኝ፣ እንደዚህ እንደዚህ እያለች ነበርና ከመቼ ወዲህ ነው እኛ ተላለቆች እንኳን የማንጠጣ ሰዎች፣ እንዴት ነው እሱ የሚጠጣው? ብለው በጣም እሱ የሚጠጣው ብሎ በጣም በቃ ተናዶ ነበር። ሊመታው ሁሉ ነበር፣ ብሩክ ሩጦ ነው ያመለጠው። አይታችኋልና ያ ማለት ምንድነው ያልታወቀ ባህሪ መምጣት የለ። እርስ በእርሳቸው ተቀጣጥተው እርስ በርስ ስርአት ይዘው እርስ በርስ ተነጋግረው እርስ በእርስ ተዋደው ነው የሚኖሩት የእውነት ማለት ነው። እና እድለኛ ነሽ ማዘር ማለት ሙሺ። ለምን አንዳንዴ ልጅ ቢወለድም ቢያድግም የሆነ ሰዓት ላይ ያልሆነ ባህር ይዞ ይመጣል፣ ጥሩ ያልሆነ ስነ ምግባር ይኖረዋል፣ እና ያኔ እናት እህ ስትል በቃ ውስጧ ሲያር ስታዝን፣ ስትከፋ ትኖራለች። እና እድለኛ እናት ደግሞ እግዚአብሔር መርቆ ወዶ እንደነ ብሩክ አይነት ልጅ ያላት እናት ደግሞ፣ እንደ ሙሺ አይነት እናት ደግሞ በልጆቿ ሁሌም ደስተኛ ሆና በሄደችበት ሁሉ አንገቷን አትደፋ፣ ልጆች እንዲያደረጉ እንደዚ ያደረጉ ተብላ አትወቀስ፣ አንገቷን ቀና አድርጋ ሚዲያ ላይ ብሉ አያችሁ ወጣ መጣች ያ ማለት ምንድነው? ነው የምትኮራበት ልጆች ስላሏት ነውና ሀይሚም የነዚህን ቤተሰብ ስለተቀላቀልሽ በጣም እድለኛ ነች ብዬ ነው የማስበው። ብሩክም ደግሞ የጋሽዬን ልጅ ጋሽዬ እንግዲህ ምን አይነት ሰው እንደሆነ ለእናንተ መናገር አይጠበቅብኝም። የሳን ከነጋሽዬ ቤተሰብም አንተ መቀላቀል እድለኛ ናችሁ። ለማንኛውም እግዚአብሔር ሲፈቅድ ሁሉም ነገር ትክክል ይሆናል። እግዚአብሔር ያለው ነገር ሲሆን ሁሉ ነገር ደስ ይላልና ብቻ ግን እንደዚህ ሆኖ ስላየዋቸው ደስ ብሎኛል። ማታ ደግሞ በቪዲዮ ደግሞ አይተን ሀሳብ አስተያየት ምንሰጥ ይሆናል። አብራችሁ ስለነበራችሁ ከልብ ነው ማመሰግነው። ሰላማችሁ ይብዛልኝ። አመሰግናለሁ።